ሁላችን የከዳን ለገንዘብ ብረን ወንድማችን ነታችን የሸጥን። በተገለጠ ማንነት ሃይማኖተኞች ነን፣ በተሰወረ ማንነት ግን ካህዲዎች ነን። በተገለጠ ማንነት እግዚአብሔር እናመልካለን፣ በተሰወረ ማንነት አጋንንትን ነው የምናመልከው። እውነተኛው ማንነታችን የተገለጠው ሲሆን የተሰወረው ነው። በተሰወረው ማንነታችን ምን እየሰራን ነው? ሙሽራው ሲመጣ ኢየሱስ ክርስቶስ ሲመጣ የሚያው የተሰወረው ማንነታችንን ነው። የተገለጠ ስጋዊ የሆነ እይታ የሰዎች ቢኖረን፣ እግዚአብሔር ግን የተሰወረውን ግቡናችንና ኩላሪታችን ነው የሚመረመረው። ጌታ ምን መጠበቅ ያለብን የተሰወረው ማንነታችንን በማስተካከል ነው። በተገለጠ ማንነትማ ጎበዝ አገልጋይ ነን፣ ጎበዝ ሰባኪ ነን፣ ጎበዝ ዘማሪ ነን። ሰላሳ ዓመቴ ነው እየዘመርኩ ቤተክርስቲያን ውስጥ እንላለን። ሰላሳ ዓመቴ ነው እያገለገልኩ እንላለን። ይህ የተገለጠው ለሰው እንዲታይ የሚታየውና ለሰው የሚነገረው ነው። ሰዎች የሚያዩት ነው። የተሰወረ ማንነታችን ግን በጣም ከሃዲ ነን፣ መጥፎች ነን። የሀገር መሪ ነን። በተገለጠ ማንነት ሀገርም በመልካም የምናስተዳደር እንመስላለን። በሚዲያ ስንወጣ ይቺን ሀገር እያሳደግናት ነው፣ ሕዝቡን በመልካም እየመራ ነው፣ ሀገሩም ሰላም ነው እንላለን። በተሰወረ ማንነታችን ግን በድብቅ ሀገር እያፈረስን ነው ትውልድን እያቀጨጭን ነው። በተገለጠው ማንነት እየሰራን ነው፣ እየነገድን ነው። በተገለጠው ማንነት መልካም ዘይት ነው የምንሸጠው፣ መልካም ዱቄት ነው የምንሸጠው። በተሰወረው ማንነት እና ስራ ግን የተበከለ ዘይትና የተበከለ ዱቄት የሰው ልጅ ካንሰር የሚያስይዝ ነው እየሰራን ያለን። በተገለጠው ማንነት ቤተክርስቲያን ውዱድ እንመጣለን። በተሰወረው ማንነት ግን በሰንበትም ባዘቦትም ጠንቋይ ቤት እንሄዳለን። በተገለጠው ማንነት ውዳሴ ማርያም የምንጸልይ እንመስላለን። በተሰወረው ማንነት ግን አውደ ነገሥት ገላጭነን ሟርተኛ መተተኛ ነን። በተገለጠው ማንነት እግዚአብሔር ጸጋ ያለብን ይመስላል። በተሰወረው ማንነት ግን አጋንንትን የተዋረስነን። እውነተኛው ማንነታችን የተሰወረው ነው። ጌታችንም የሚያየው የተሰወረው ማንነታችን ነው። መንፈስ ቅዱስም እያየ ወደ እኛ ውስጥ ሊገባም ላይገባም የሚችለው የተሰወረው ማንነታችን አይቶ ነው የተሰወረው ግቡናችንን የተሰወረው ህሊናችንን መንፈስ ቅዱስ አይዘበትበትም። መንፈስ ቅዱስ አይታለልም የምንለው ለምንድን ነው? ምንም ቢሆን የተገለጠ የተሰወረ፣ የተሸፈነ፣ የተከደነን ሁሉ ገልጦ ያያል። ለዚህ ነው መንፈስ ቅዱስ የማይታለለው። ሰዎችን በተገለጠ ማንነት ብንሸወዳቸው፣ በተሰወረው ማንነት ግን እግዚአብሔርን መሸወድ ማታለል አንችልም። ጌታችን ኢየሱስ ክርስቶስ ሲመጣ የተሰወረው ማንነታችንን አስተካክለን በተሰወረው ማንነታችን መልካም ነገሮችን አድርገን ይዘን እንድንጠብቀው ቅዱስ ፈቃደው ይሁንልን። የተሰወረውን የተሸሸገው የተበላሸው ማንነታችንን እግዚአብሔር ያስተካክልልን።